ኔታንያሁ እስራኤል ውጊያውን በሙሉ ኃይል ጀምራለች ሲሉ አረጋግጠዋል። የጋዛ ሰርጥ ሰማይ ባሩድ ከሚተፉ የአየር ላይ የጦር መሳሪያዎች ፋታ ማግኘት አልተቻላትም። ሐማስ የእስራኤል ታጋቾችን እስካልመለሰ ድረስ በጋዛ ጦርነቱ እንደሚቀጥልም ተረጋግጧል። የተቀጣጠለው የእስራኤልና የጋዛ ጉዳይ የዛሬ የሐሳብ ትንታኔ ጉዳያችን ነው። የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው ባላቸው ስፍራዎች ላይ ከፍተኛ የአየር ጥቃት ከፍቷል። ይህም ከጥር 19 የተኩስ አቁም ወዲህ እጅግ የከፋ የተባልለት የአየር ድብደባ ሆኗል። በዚህ ጥቃት ከ400 በላይ ሰዎች መገደላቸውና ከ500 በላይ መቁሰላቸውን የጋዛ ጤና ሚኒስቴር እንዲሁም የእስራኤል መንግሥት አረጋግጠዋል። ጥቃቱ የረመዳን ጾም የአፍጥር ሰዓት ላይ መፈጸሙንና የሟቾች አስክሬኖች በየመንገዱ መታየታቸውን ቁስለኞች የሕክምና እርዳታ ተማጽኖ ሲያደርጉ እንደነበር በየሴኮንዱም ከፍተኛ የፍንዳታ ድምፅ ሲሰማ እንደነበር ዘገባዎች አመላክተዋል። ከዚህ ጥቃት በኋላ የቪዲዮ መልእክት ያስተላለፉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ዳግም የሲኦል እሳት ተነስቷል፣ በጥር ወር ያበቃለት ድርድርም የሚቀጥለው በእሳት ውስጥ ብቻ ነው ብለዋል። እንደ ኔታንያሁ ገለጻ የእስራኤል ጦር የተኩስ አቁም ስምምነቱ ውጤት ስላላስገኘ ሰፋ ያለ ጥቃቶችን ለማካሄድ ተገድደዋል። በሌላ መልኩም ሐማስ በእጁ የሚገኙ ታጋቾችን ለመልቀቅ ፍቃደኛ ባለመሆኑ ዘመቻው መካሄዱንና ታጋቾችን መመለስ የዘመቻው ዋነኛ ዓላማ መሆኑን አንስተዋል። ይህም የሐማስን ወታደራዊ ጥንካሬ ያሽመደምዳል ተብሎለታል። እንደ እስራኤል እቅድ ከዚህ በኋላ ወታደራዊ ኃይሉ ቁጥሩ ይጨምራል። ሐማስ ይገኝባቸዋል የሚባሉ አካባቢዎች ሁሉ መጠነ ሰፊ እርምጃ ይወሰድባቸዋል። በዚህ ጥቃት የሐማስ የጸጥታ ባለስልጣንና የጋዛ ምክትል የሀገር ውስጥ ጉዳይ ሚኒስትር ተገድለዋል። ሁለቱን አካላት አሸማግላለሁኝ ያለችው ግብጽን ጨምሮ የተባበሩት አረብ ኤምሬትስ፣ ቻይና፣ ሩሲያና ተርኬ ጥቃቱን በእጅጉ አውግዘዋል። በጥር ወር የተደረሰው የተኩስ አቁም ስምምነት እንዲተገበርና ከተጨማሪ የንጹሐን እልቂት መታደግ እንዲቻልም ጠይቀዋል።